የተማሪዎች ምገባ ስኬታማ ይሆን ዘንድ ከድርጅቱ ድጋፍ ባሻገር የአካባቢው ማህበረሰብ ተሳትፎ ከፍተኛ እንደነበር ይነሳል። ህብረተሰቡ ደስተኛ ሁኖ ይሄ አነሳሽ ድርጅት ይህን ከሰራ እኛ ደግሞ ባለን ግዳፍ የምንገድፈውን ነገር እንገድፋለን የሚል በደስተኝነት እንጨቱን ልጁን እያስያዘ እሱም እያያዘ ቦታ ላይ ተገኝቶ ላብሳዎች እንዳይቸገሩ ማቅረቡ ያው በደስተኛ ጉልህ ነው ያቀርባል። ህብረተሰቡ ደስተኛ ነው የሚቸግረውን ነገር እኛም ደግሞ እንገድፋለን ይላል። ይሄ ድርጅት እንደዚህ ያደረገልን ለልጆቻችን በጣም የሚመሰገን ነው እያለ ህዝቡም ከጎናችን መሆኑ ይታወቃል። በትምህርት ቤት ደረጃ የነበረውን የማገዶ እንጨት እጥረት፣ ወላጁን ማለት ነው እዚህ በአካል ጠርቶ በማወያየት ችግሩን በማስረዳት ተገቢ የሆነ ግንዛቤ በመፍጠር ምን እናድርገው የሚል ግንዛቤ በመፍጠር ከወላጁ ጋር ወላጁ ፈቃደኛ ሆኖ እንደዚ አይነት ድርጅት ከመጣለን እኛ ደግሞ የምንችለው እንደግፋለን በጉልበትም በገንዘብ እንደግፋለን ብሎ እያንዳንዱ ወላጅ በወር መቶ ብር በአንድ ተማሪ ማለት ነው በአንድ ተማሪ በወር መቶ ብር አዋቶ በሁለት ወር ሁለት መቶ ብር ማለት ነው 19180 ብር ወላጁ የደገፈበት ሁኔታ ነበር፣ የነበረው ሌሎችን ችግሮች ደግሞ ከድርጅቱ ጋር በመግባባት የተፈቱበት ሁኔታ ነው ያለው። እንግዲህ በማህበረሰቡ ዘንድ ይህ ድርጅት በጎ ነገር እያደረገልን ነው፣ እኛስ ለልጆቻችን በሚል የማገሩ እንጨት ድጋፍ አድርገውልናል። ትምህርት ቤቱም ከስድስት ሺህ ብር በላይ የሚያወጣ የማገሩ እንጨት ችሏል። ለአብሳይ እናቶች የዘመናዊ ምድጃ አንድ ሺህ ብር በመግዛት ያው እንትኑ ድጋፍ አድርጓል። ትምህርት ቤቱ ተሳትፎ እንጨት በማቴሪያል ደረጃ ላይ መቶ መቶ ብሩን እያዋጣ ማገዶውን የቻለው ይሄ አርሶ አደር ነው። እኔ ራሴ ችዬ ነው፣ ሌሎችም አርሶ አደሮ የችለው ማገዶ በእርግጥ ባይኖር ኖሮ ይሄ ምገባ ፍረሾት አይካደድም ነበር። እናንተ ብቻ አይደላችሁ የምትደግፉት፣ እኛም ስንደግፍ ለቀጣውም ማለት ነው። በሂደቱም የስራ እድል የተፈጠረላቸው የአካባቢው ነዋሪዎች እንዳሉ ተጠቅሷል። ይሄ ድርጅት ከገባልን ጀምሮ ጥሩ ምቾት አለን። ስለ ልጆቻችን ልጆቻችን በቃ ጥሩ ነገር ጥሩ ለውጥ አይተናል። እኛም አይተናል፣ ልጆቻችንም አይተዋል። ጥሩ የተሻለ ነገር ብዙ እንትን ብለናል። ለእናቶች ሁለት ሺህ አምስት መቶ ብር እየከፈሉ ለአንዲት እናት ሁለት ሺህ አምስት መቶ ብር እየከፈሉ የስራ እድል ፈጥረዋል። ሁለተኛ ለማህበረሰቡ ሶስት እናቶችን ቀጥረዋል። አንድ ውሃ ቀጅ እንዲቀዳ አቀጥረውልናል። ለአራት ምግብ አብሰያዎች ማለት ነው። ለአንድ እንጨት አቅራቢና እንጨት ፈላጭ ለሁለት ለሲባ ሳተላይት ምግብ አመላላሽ ና ለአንድ ለወዛደርነት ስራ ለሚሰራ በድምሩ ለስምንት ሰዎች የስራ ዕድል የፈጠረበት ሁኔታ ነው ያለው። በመጨረሻም የትግል ፍሬ አንደኛ ደረጃ ትምህርት ቤት ተማሪዎች ፕሮጀክቱን ያመሰገኑበት መዝሙር በመጋበዝ የተማሪዎች ምገባና ውጤቱ በሚል ርዕስ ያሰናዳ ነውን ዝግጅት በዚህ ቋጨን። ሰላም።